ኤሌ ውስጥ አራት ግለሰቦች ናቸው። እና እነዚህ ሰዎች መኪናቸው በጣም ቅንጡ የሆነ አንድ መኪና ነበራቸው። እና ይህ የ2010 ሞዴል ሮልስ ሮይስ ጎስት የሚባል መኪና ነው። እና እነሱ እዛ የሚኖሩበት አካባቢ በርናዲኖ ይባላል። እና እዚች ግዛት ላይ ብዙ ድቦች አሉ፣ ይታያሉ እዛ ቦታ ላይ ና ምንድን ነው የቺን ቅንጡ መኪናቸውን አንድ ድብ ውስጥ ገብቶ የውስጠኛውን ፓርት እንዳለ ቦጫጭቆ ከጥቅም ውጭ አድርጎባቸዋል አድርጎብናል ብለው ነው ኢንሹራንስ ላይ ለካሳ ያመለከቱት። ከዛ ሲታይ በዚህ በካሜራ ነገሩ ሲታይ እውነትም ድብ ገብቶ መኪና ውስጥ ገብቶ እንደዛ እንደዚ አይነት ነገሮችን ሲያደርግ ይታያል። ከዛ ግን ነገሩን ያን ያህል አልተዋጠላቸውም። በደንብ ሲመለከቱት አንደኛ የድቡ እንቅስቃሴ የድብ አልመስል አላቸው እንቅስቃሴ። ሁለተኛ ደግሞ በዛች አካባቢ ያሉ የድብ ዝርያዎች ጥቁሮች ናቸው። ይሄኛው ድብ ግን ወደ ቡኒ ነገር ይመጣል ከለሩ። እና እንዴት ነው ነገሩ ብለው ትንሽ ጥርጣሬ ነገር ገባቸውና ያው ካሳው ከመፈጸሙ በፊት እስቲ ሞር ማጣራት እናካሄድ ብለው ነገሩን ሲያጣሩ ለካ ይሄ አሻንጉሊት ይሄ ኮስቲም አለ አደለ ለብሰህ እንትምት እምትንቀሳቀሰው በድብ ቅርጽ የተሰራ አሻንጉሊት ነውና አስለብሰው አንዱ አስገብተው እዛ ውስጥ ገብተው እነሱ ናቸው እንደ ድብ መስለው ገብተው ይህንን የኢንሹራንስ ካሳ ለማግኘት ማለት ነውና ገብተው ያንን ነገር ያደረጉት። እሱም ብቻ አይደለም በሌላ አካባቢ ላይ ሁለት እንዲሁ ካሳ ጥያቄ ጠይቀው ነበረ። እዛም የ2015 ሞዴል መርሴዲስ g 63 ኤምጂ የተባለ ና የ2022 ደግሞ መርሴዲስ ኢስ 350 የተባሉ በጣም ቅንጡ የሚባሉ መኪኖች እንዲሁ በተመሳሳይ ሁኔታ በድብ ተበላሽቶብናል ወይም ጥቃት ደርሶባቸዋል በሚል ነበረ ያንን ጥያቄ ያቀረቡት ና ትኑም ተገኘ አሻንጉሊት ልብሱም ተገኘ በመኖሪያ ቤታቸው ለብሰውት የነበረው ና በዚህ ስራቸው ብቻ አጠቃላይ እስከ 142000 አሜሪካን ዶላር ቅጣትና እስርም ይጠብቃቸዋል ተብሏል። ነገሩ ያው በጣም ቅንጡ የሚባሉ መኪኖች ስለሆኑ የካሳውም በዚያው ልክ ውድ ነው ሊሆን የሚችለው። ዝም ብሎ ተራ መኪኖች አይደሉም እነዚህ መኪኖች ና የሰሩ የሄዱበት ርቀት ግን በጣም አስገራሚ የነበረው